የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ መወያየት ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ጠዋት በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ ለመወያየት ስብሰባ ጀምረናል ብለዋል። አፍሪካ ያላትን ሀብት ተጠቅማ ከፈጣንና ተለዋዋጩ ዓለም ጋር አብራ እንድትጓዝ በተባበረ ክንድ መስራት ያስፈልጋል አሉ። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በአፍሪካ የሰላምና ጸጥታ ጉዳዮች ላይ ትኩረቱን ያደረገው አስራ አንደኛው የጣና ፎረም በባህር ዳር ከተማ መካሄድ ጀምሯል። በፎረሙ የአማራ ክልል ርዕሰ መስተዳደር አረጋ ከበደና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ዲፕሎማቶች፣ አምባሳደሮች፣ ምሁራንና የዘርፉ ተመራማሪዎች ተገኝተዋል። ፎረሙ አፍሪካ በተለዋዋጩ ሉዓላዊ ሥርዓት በሚል መሪ ሀሳብ በሶስት መድረኮች ይካሄዳል። ባለፉት ሶስት ወራት በሀገር ውስጥና በውጭ ሀገር የስራ ስምሪት ለ671589 ዜጎች የስራ እድል ተፈጥሯል ላሉ የፕላንና ልማት ሚኒስትር ፍጹም አሰፋ። ሚኒስትሯ የ2018 የመጀመሪያ መቶ ቀናት አፈጻጸምን አስመልክተው ባቀረቡት ሪፖርት በሀገር ውስጥና በውጭ ሀገር የስራ ስምሪት ለበርካታ ዜጎች የስራ እድል ለመፍጠር በትኩረት ተሰርቷል። በዚህ መሰረትም በሀገር ውስጥ ለ535 ሺ ዜጎች የስራ እድል መፈጠሩን የገለጹት፣ በሌላ በኩል ባለፉት ሶስት ወራት በግብርናው ዘርፍ ውጤታማ ስራ መከናወኑን አመላክተዋል። በዘርፉ አጠቃላይ 242 ሚሊዮን ኩንታል ኩንታል ምርት መሰብሰቡን ጠቅሰው ከዚህም ውስጥ 473 በመቶ የሰብል ምርት ነው ብለዋል።